አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ከሕገ መንግስቱና ከሀገር ሉዓላዊነት እያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ የማድረግ ኃላፊነት የሚጣልባቸው የቃል ኪዳን ሰነድ ላይ መፈረማቸው ተገልጿል። የቃል ኪዳን ሰነዱ የቀድሞ ታጣቂዎች ትጥቅ መፍታትና መልሶ ማቋቋም ተግባር በአፋጣኝ እንዲጠናቀቅ የማድረግ ኃላፊነትም ለጊዜ አስተዳደሩ ይሰጣል። ዛሬ ማክሰኞ መጋቢት 3 2017 ዓ ም የትግራይ ክልል ጊዜ አስተዳደር ፕሬዚዳንትነት ስልጣንን ከአቶ ጌታቸው የተረከቡት ሌተናል ጀኔራል ታደሰ በአዲሱ ኃላፊነታቸው የሚያከናውናቸውን ተግባራት የዘረዘረ ተነር ላይ መፈረማቸውን የመንግስት መገናኛ ብዙሀን ዘግቧል። የሁለት ዓመት የቆይታ ጊዜ ተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር እንዲራዘም ባስቻለው የህግ ማሻሻያ ላይ የፌዴራል መንግስት ይህንን አይነቱን ተግባራት ሊሰጥ እንደሚችል ደንግጓል። ባለፈው ሳምንት ማክሰኞ የጸደቀው የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ማሻሻያ ካካትታቸው ሶስት ዋና ዋና ጉዳዮች ውስጥ አንዱ በክልሎች የሚቋቋም ጊዜያዊ አስተዳደር ትኩረት ሰጥቶ የሚሰራባቸውን ጉዳዮች በሚመለከት ነው ነው የፌዴሬሽን ምክር ቤት አፈ ጉባኤ በሚያስተላለፉት ውሳኔ ላይ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው በሚገቡ ጉዳዮች ላይ ሊመለከት እንደሚችሉ በዋጁ ማሻሻያ ላይ ሰፍሯል። ጊዜያዊ አስተዳደሩ ትኩረት አድርጎ እንዲሰራባቸው የሚተላለፉ ጉዳዮች በክልል የፌዴራል መንግስት አልቃ መግባትን ምክንያት የሆነውን ሁኔታ በዘላቂነት ለመቅረፍና ህገ መንግስታዊ ስርዓቱን ለማጽናት አስፈላጊ የሆኑ ተግባራት እንደሚሆኑ ማሻሻያ ያስረዳል። ከመንግስት መገናኛ ብዙኃን ዘገባ ጋር የተለጠፈው ምስል አዲሱ ፕሬዚዳንት የትግራይ ክልል አካታች ጊዜ አስተዳደር የተልዕኮ አፈጻጸም ቃል ኪዳን ሰነድ በተባለ ሰነድ ላይ ፊርማቸው ማኖራቸውን ያመላክታል። የቃል ኪዳን ሰነዱ ጊዜያዊ አስተዳደሩ ከዚህ በታች የተዘረዘሩን ኃላፊነቶች ለመወጣት በሙሉ ኃይልና ትጋት ይሰራል በማለት ስምንት ጉዳዮችን ዘርዝሯል። በሰነዱ ላይ በቋሚነት የተጠቀሰው ኃላፊነት የተፈናቀሉ ዜጎችን ወደ ቀያቸው መመለስ ሂደትን የሚመለከት ነው። በፍጥነት እንዲተገበር የማድረግ ኃላፊነት እንደተጣለበት በሰነዱ ላይ ሰፍሯል። ከብዙ መጓተት በኋላ ቢጀመርም መስተጓጎል ያጋጠመው የትግራይ ኃይሎችን ትጥቅ የማስፈታት ጉዳይ አዲሱ ፕሬዚዳንት ለተሾመለት ጊዜ

በፕሪቶሪያው ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር መከናወን እንዳለበት በሰነዱ ላይ ተጠቅሷል። ጊዜያዊ አስተዳደሩ ይህንን ሂደት በአፋጣኝ እንዲጠናቀቅ ማድረግ እንዳለበትም በቃል ኪዳን ሰነዱ ላይ ሰፏል። የትግራይ ክልል ጊዜያዊ አስተዳደር ከሰላምና ጸጥታ ጋር የተያዙ ተግባራትንም እንደሚያከናውን ኃላፊነት ተሰጥቶታል። ከዚህ ጋር በተያያዘ ከተጠቀሱት ተግባራት መካከል በክልሉ የህግ የበላይነት እንዲሰፍር ማድረግ የሚላ ይገኝበታል ለህዝብ ደህንነት፣ ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግም የዚህ ኃላፊነት አካል ነው። እነዚህን ተግባራት ለማከናወን ጊዜያዊ አስተዳደሩ ተገቢውን የቁጥጥርና ህግ የማስከበር ስራ መስራት እንደሚኖርበት በሰነዱ ላይ ሰፍሯል። ከጦርነት በቅጡ ባላገገመው የትግራይ ክልል ውስጥ መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ማልማት ስራዎች እንዲሳለጡ ማድረግ የሚለውም በኃላፊነቶቹ ዝርዝር ውስጥ ተካቷል። የፌዴራል መንግስት በደብረ ጽዮን ገብረ ሚካኤል የሚመራውን የህወሀት ክንፍ ከውጭ ኃይሎች ጋር ግንኙነት በመፍጠር በከሰሰበት ወቅት ወደ ፕሬዚዳንትነት የመጡት ሌተናል ጀነራል ታደሰ ከዚህ ጋር የተያያዘ የሚመስል ኃላፊነት ተጥሎባቸዋል። የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ በመጋቢት ወር መጀመሪያ በትግራይ ክልል ያለውን ሁኔታ በተመለከተ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ በሰጡበት ወቅት ይህንኑ ክስ አቅርበው ነበር። ጌዲዮን በደብረ ጽዮን የሚመራውን የህወሀት ክንፍ አመራሮች ለኢትዮጵያ ጠበኛ ከሆኑ ኃይሎች ጋር ግንኙነት እየፈጠረና እየተባበሩ መሆናቸውን በመጥቀስ ከሰው ነበር። ጉዳይ ሚኒስትሩ ግንኙነት የተፈጠረው ከየትኛው ሀገር ጋር እንደሆነ በግልጽ ባያጠቅሱም የጊዜያዊ አስተዳደሩ የቀድሞ ፕሬዚዳንት አቶ ጌታቸው የተወሰኑ የህወሓትና የትግራይ ወታደራዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው በሚል ክስ በተደጋጋሚ ሲያቀርቡ ነበር። ዛሬ በሰፈረው የቃል ኪዳን ሰነድ ላይ ለክልሉ ጊዜያዊ አስተዳደር ከሰው ህገ መንግስታዊና ህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚል ይገኝበታል። ከፕሪቶሪያ ስምምነት መፈረም ወዲህ በጊዜያዊ መስተዳድር እየተዳደረ ያለው የትግራይ ክልል ለዲሞክራሲያዊ ምርጫ ዝግጁ እንዲሆን የማድረግ የቤት ስራም ለአዲሱ አመራር ተላልፏል። ጠቅላይ ሚኒስትር አብይ አህመድ ጊዜያዊ አስተዳደሩ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማከናወን ሁኔታዎችን የማመቻቸት ተግባርን በወቅቱ ማከናወን እንዳልቻለ መግለጻቸው ይታወሳል። ባለፉት ሁለት ዓመት መከናወን ያልቻሉ ይህ ኃላፊነት ላይ የዛሬው ፕሬዚዳንት ስልጣኑን ወደተረከቡበት ሌተናል ጄነራል ታደሰ ወረደ ተዛውረዋል። በአዲሱ ፕሬዚዳንት የሚመራው ጊዜያዊ አስተዳደር በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት እንዲሁም የፖለቲካ ብዝሃነትን የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር የመስራት ኃላፊነትም ተሰጥቶታል። በጊዜ አስተዳደሩ የተልእኮ አፈጻጸም ቃል ኪዳን ሰነድ ላይ የተካተተው ሌላኛው ጉዳይ በሂደት ላይ ያለውን የሀገራዊ ምክክር የሚመለከት ነው። የካቲት ላይ ለተጨማሪ አንድ ዓመት የስልጣን ዘመኑ የተራዘመው የሀገራዊ ምክክር ኮሚሽን በአስር ክልሎችና ሁለት የከተማ መስተዳደሮች ውስጥ የአጀንዳ ማሰባሰብና የተሳታፊዎች ልየታ ተግባራትን አከናኖ ቢያጠናቀቅም በአማራና በትግራይ ክልል ያለውን ሰርተው አልጨረሱም። በግጭት ውስጥ የሚገኘው በአማራ ክልል ከቅዳሜ መጋቢት 27 2017 ዓ.ም ጀምሮ የአጀንዳ ማሰባሰብ ሂደትን አስጀምረዋል። ከነዚህ ሂደቶች ያልተጀመረባቸው ብቸኛ ክልል ትግራይ ነው። ዛሬ በተረፈው የቃል ዛሬ በሰፈረው የቃል ኪዳን ሰነድ የክልሉ ሕዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ ሂደት እንዲሳተፉ ሁኔታዎችን የማመቻቸት ኃላፊነትን ለጊዜው አስተዳደሩ ሰጥቷል። በሰነዱ ላይ የተጠቀሰው የመጨረሻ ጉዳይ በክልሉ የሚገኙ የሚዲያና የኮሚኒኬሽን እንቅስቃሴዎችን ይመለከታል። በክልሉ የሚገኙ መገናኛ ብዙሃን የሚገኙ መገናኛ ብዙሃን እንቅስቃሴ የሀገሪቱን ህዝቦች ስስርና መልካም ግንኙነትን የሚያጠናከሩ መሆን እንደሚገባቸው በሰነዱ ላይ ተጠቅሷል። ጊዜያዊ አስተዳደሩ መገናኛ ብዙሃንና የኮሚኒኬሽን እንቅስቃሴዎች ህገ መንግስታዊ ስርዓትን የሚያከብሩ መሆናቸውን የማረጋገጥ ተግባር የማከናወን ኃላፊነት ተጥሎበታል። በዚህ ሰነድ ላይ ስማቸው የተጻፈው አዲሱ ሰው ፕሬዝዳንት ሌተናል ጄነራል ታደሰ ወረደ ፊርማቸውን ያኖሩት ስራዬን ስጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል እገባለሁ ከሚል ጽሁፍ ስር ነው። ይህ በእንዲህ እንዳለ በኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢን ጨምሮ የስራ ዘመናቸው ሊጠናቀቅ የደረሱ ሶስት የቦርድ አባላት በአዲስ እንደሚጠኩ ተገልጸዋል። ለእነዚህ አዲስ አመራሮች እጩዎችን ለመመልመል የተቋቋመው ኮሚቴ ከነገ ሚያዝያ 1 ቀን 2017 ዓመት ጀምሮ ለ21 ቀናት ከህዝብ ጥቆማ መቀበል ይጀምራል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መጋቢት 22 ቀን 2017 ዓ ም 8 አባላት ያሉት የእጩ መልማይ ኮሚቴ ማቋቋማቸው ይታወሳል። የኮሚቴው ሰብሳቢ ቀሲስ ታጋይ ታደሰ ለቢቢሲ እንደተናገሩት ኮሚቴው ከተቋቋመ በኋላ የውስጥ አሰራር መመሪያ ማጽደቅና የጊዜ ሰሌዳ ማዘጋጀትን የመሳሰሉ ስራዎችን ሲያከናውን ቆይተዋል። ቀሲስ ታጋይ ዛሬ ማክሰኞ መጋቢት 30 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ከነገ ጀምሮ ለቀጣዎቹ 21 ቀናት የእጩ ጥቆማ ከህዝብ እንደሚቀበሉ ይፋ አድርገዋል። ይህ የእጩ ጥቆማ የሚካሄደው ምክትል ሰብሳቢውን አቶ ብሼታ አየለና፣ ዶክተር አብራ ደገፉና ወይዘሮ ብዙ ወርቅ ከተተን ጨምሮ የስራ ዘመናቸው ሊጠናቀቅ ለተቃረበ ሶስት የቦርድ አባላት ምትክ ለመምረጥ ነው። እነዚህ አመራሮች ከስድስት አመት በፊት በምርጫ ቦርድ ላይ በተደረገው የህግ ማሻሻያ መሰረት የተሾመ ሲሆን ላለፉት አምስት አመታት ከአስር ወራት ገዳማ በቦርድ ውስጥ አንድ አመት አምረት በ2011 ዓ ም የወጣ አዋጅ ቦርዶ አምስት የሙሉ ጊዜ የስራ አመራር አባላት እንደሚኖሩትና የሥራ ዘመናቸውም ስድስት ዓመት እንደሚሆን ይደነግጋል። በተጨማሪም አባላቱ ለአንድ ተጨማሪ የስራ ዘመን በድጋሚ ሊሾም እንደሚችሉ በአዋጁ ላይ ተመላክቷል። የቦርዶ አባላት ከሚሰጣቸው ኃላፊነቶች መካከል የምርጫ ውጤት ከመግለጹ በፊት ማጽደቅ፣ እንዲሁም በምርጫ ሂደት ውጤትን የሚያዛንፍ የህግ ጥሰት ሲከሰት ውጤቱን የመሰረዝና ድጋሚ ምርጫ እንዲካሄድ የመወሰን ስልጣን ተሰጥቷቸዋል። ተገኝተዋል ታጋይ ጋር ለቀረበላችሁ ጥያቄ ምላሽ ሰጡ። የጩ ማይ ኮሚቴው መቋቋም በስራ ላይ ያሉ የቦርድ አባላት የስራ ጊዜ እንደማይራዘም አመላካች ነው ብለዋል። ሆኖም ነባሮቹ አባላት በህዝብ የሚጠቆሙና የማጣራት ሂደቱን ካለፉ በእጭነት ሊቀርቡ እንደሚችሉ ገልጿል። አዲስ የቦርድ አባላትን የመሾም ሂደት በምርጫ ቦርድ ማቋቋሚ አዋጅ መሰረት ሶስት ደራዎች ሶስት ደረጃዎችን ያልፋል። የመጀመሪያው ደረጃ በጠቅላይ ሚኒስትሩ በሚቋቋም ገለልተኛ ኮሚቴ አማካኝነት እጩነትን መመልመል ነው። ይህ ኮሚቴ ከሃይማኖት ተቋማት ጉባኤ፣ ከሰብአዊ መብት ኮሚሽን፣ ከሰራተኞች ማህበራት ኮንፌዴሬሽን፣ ከሳይንስ አካዳሚ እንዲሁም ከንግድና ዘርፍ ማህበራት ምክር ቤት አምስት አባላትን ያቀፈ ሲሆን ቀሪዎቹ ሶስት አካላት ከሲቪል ማህበራትና ከሀገር ሽማግሌዎች መርጣል። ይህ ኮሚቴ ለቦርዱ አባልነት የሚጠቆሙ ግለሰቦችን ጥቆማ መቀበል፣ መለየትና ፈቃደኝነታቸውን የማረጋገጥ ኃላፊነት ይኖረዋል። ኮሚቴው ማጣራቱን ያጠናቀቀው እጩዎችን ዝርዝር ለሕዝብ ይፋ በማድረግ ለጠቅላይ ሚኒስትሩ ይልካል። የእጩ ጥቆመው በኢሜይል በፖስታ ሊከናወን እንደሚችል የተገለጸ ሲሆን ህዝብ ጥቆማ የሚሰጥበት የሚችለው የቴሌግራም ዋትስአፕ ቁጥር በቅርቡ ይፋ ይደረጋል። ከሚያዚያ 1 እስከ ሚያዚያ 21 የሚካሄደው የዕጩ ጥቆማ ከተጠናቀቀ በኋላ ቦርዱ የተጠቆሙ ግለሰቦችን በአዋጁ የተመረጡትን መስፈርቶች ማሟላታቸውን ያረጋግጣል። እንዲሁም የተለዩትን ለቃለ መጠየቅ ሊጋብዝ ይችላል። በምርጫ ቦርድ ማቋቋሚያ አዋጅ መሰረት የቦርድ አባል ለመሆን አምስት መስፈርቶችን መሟላት አለባቸው። እነዚህም የኢትዮጵያ ዜጋ መሆን፣ ማንኛውም የፖለቲካ ድርጅት አባል አለመሆን፣ መልካም ስነ ምግባርና ስብዕና እንዲሁም ኃላፊነትን ለመሸከም የሚያስችል የአመራር ብቃት መኖርን ያጠቃልላል። በተጨማሪም ከምርጫ ጉዳዮች ጋር ተያዥነት ባላቸው በተለይም በህግ፣ በፖለቲካ ሳይንስ፣ በህዝብ አስተዳደር፣ በስታትስቲክስ፣ በኢንፎርሜሽን ቴክኖሎጂ እና ሌሎች ተዛማጅነት ባላቸው ዘርፎች ላይ ከፍተኛ ሙያዊ ብቃት መያዝንም እንደ መስፈርት ተቀምጧል። ኮሚቴው በእነዚህ መስፈርቶች መሰረት የለያቸውን ግለሰቦች ለጠቅላይ ሚኒስትሩ ያቀርባል። የሚቀርቡት ሰዎች ቁጥር ከሚፈለገው የቦርድ አባላት ቁጥር እጥፍ ማለትም ስድስት መሆን አለበት፣ አዋጁ ይገልጻል። ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ተወካዮች ጋር ከተወያዩ በኋላ ከቀረቡላቸው እጩዎች መካከል ለሕዝብ ተወካዮች ምክር ቤት እንዲመክር ምክር ቤቱም በአብላጫ ድምፅ ሹመቱን ያጸድቃል። ክፍት ከሆኑ የኃላፊነት ቦታዎች መካከል የቦርድ ሰብሳቢ እና ምክትል ሰብሳቢ ቦታዎችም ካሉ ለእነዚህ ኃላፊነቶች የተመረጡ እጩዎች ተለይተው ለምክር ቤቱ ይቀርባል። አሁን ከውጭ ወዳገኘናቸው ዜናዎችን አልፋለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቅዳሜ እለት አሜሪካና ኢራን በኒውክሊየር ስምምነት ላይ ቀጥታ ውይይት እንደሚጀምሩ ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር በበኩላቸው ውይይቱ እንደሚካሄድ አረጋግጠው ነገር ግን በተዘዋዋሪ ሊሆን ይችላል በማለት እድል የመሆን ያክል ምን እንዳለ ለመቃኘት ይረዳል ብለዋል። ትራምፕ ሰኞ እለት በዋሽንግተንና ቴህራን መካከል የሚደረገው ውይይት በከፍተኛ ባለስልጣናት ደረጃ ነው በማለት ተናግረዋል። ስምምነት ላይ ካልደረስን ለኢራን በጣም መጥፎ ቀን ይሆናል ሲሉ አስጠንቅቀዋል። ይህ እርምጃ የመጣው ባለፈው ወር የኢራን ከፍተኛ ሃይማኖታዊ መሪ አያቶላ አሊ ካሜይኒ አሜሪካ ያቀረበችውን የቀጥታ ንግግር ጥያቄ በይፋ ውድቅ ካደረጉ በኋላ ነው። በዚያን ጊዜ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ ተናግረው ነበር። ትራምፕ ይህንን የውይይት ቀጠሮ ይፋ ያደረጉት ከእስራኤሉ ጠቅላይ ሚኒስተር በንጃሚን ነታንያሁ ጋር በዋይት ሀውስ ከተገናኙ በኋላ ነው። ቅዳሜ ከኢራን ጋር በጣም ትልቅ ስብሰባ አለን፣ ከነሱ ጋር በቀጥታ እንነጋገራለን እና ምናልባትም ስምምነት ላይ ልንደርስ እንችላለን። ያ የሚሆን ከሆነ ጥሩ ነው ብለዋል። ትራምፕ አክለውም ድርድሩ ካልተሳካ ኢራን ትልቅ አደጋ ውስጥ ትገባለች ሲሉ አስጠንቅቀዋል። ኢራን የኒኩሌር ጦር መሳሪያ ሊኖራት አይችልምና ውይይቱ ካልተሳካ በእውነቱ ለኢራን በጣም መጥፎ ቀን ይሆናል ብዬ አስባለሁ ብለዋል። ፕሬዝዳንቱ የሚደረገው ንግግር በምን ደረጃ ላይ እንዳለ እንዲሁም የትኞቹ ባለሥልጣናት እየተሳተፉ እንደሆነ ከመናገር ተቆጥበዋል። የኢራን የውጭ ጉዳይ ሚኒስትር ዋሽንግተንና ቴራን ሚያዝ 4 2017 ዓ ም በኦማን እንደሚገናኙ አረጋግጧል። አባስ አክራቼ በኤክስ ገጻቸው ላይ ያለውን የምንሸነፍበት የመሆን ያክል እድል ነው። ኳሱ በአሜሪካ ሜዳ ውስጥ ነው ብለዋል። ዶናልድ ትራምፕ በመጋቢት ወር በተባበሩት አረብ ኤምሬት በኩል ለኢራን መሪ ለድርድር ያላቸውን ፍላጎት የሚገልጽ ደብዳቤ ልከው ነበር። ምንም እንኳ የትራምፕ የንድራድር ጥያቄ ውድቅ ቢደረግም የኢራን ባለስልጣናት በሦስተኛ ወገን ከአሜሪካ ጋር ሊኖር ስለሚችል ውይይት ያላቸውን ፈቃደኝነት አሳይቶ ነበር። የኢራን የኒውክለር ጦር መሳሪያ የመገንባት አቅምን መግታት ከአሜሪካና አጋሮቿ ለአስርተ ዓመታት የዘለቀ ቁልፍ የውጭ ጉዳይ ፖሊሲ ግብ ሆኖ ቆይቷል። እንደ አውሮፓውያን አቆጣጠር በ2015 የወቅቱ ፕሬዚዳንት ባራክ ኦባማ ከኢራን ጋር የኒኩሌር እንቅስቃሴዋን እንድትገድብ የሚያደርግ እንዲሁም ዓለም አቀፍ ተቆጣጣሪዎች ወደ አገሪቱ ገብተው የኒኩሌር ማብሊያዎችን ከሲቪል ዓላማ ውጭ ለጦር መሳሪያ ማምረቻ አለመዋላቸውን እንዲከታተሉ ስምምነት ተፈራርመው ነበር። በምላሹም ኢራን ኢኮኖሚዋን ከሽመደመደው ማዕቀብ እፎይታ ለመስጠት ተስማምቶ ነበር። በዛ ስምምነት ቻይና፣ ፈረንሳይ፣ ጀርመን፣ ሩሲያና እንግሊዝ ፊርማቸውን አኑረውበታል። ሆኖም እንደ አውሮፓውያኑ አቆጣጠር በ2016 ትራምፕ በአገራቸው ከስምምነት መውጣቷን አሳውቀው ዶናልድ ትራምፕ በመጀመሪያው የፕሬዝዳንታዊ ምርጫ ዘመቻቸው ወቅት ስምምነቱን በከፍተኛ ሁኔታ ሲተች በቀጣዮቹ ዓመታት ኢራን የገባቻቸውን ስምምነት መጣሷን ገልጸዋል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቴሄራን የኒኩሌር ቦምቦቿን ለመስራት የሚያገለግል የበለጸገ የዩራኒየም ክምችት መገንባቷን ጠቅሶ አስጠቅቋል። ከቅርብ ወራት ወዲህ ትራምፕ ከኢራን ጋር አዲስ ስምምነት የማድረግ ተስፋ እያነሱ ሲሆን ያ የማይሆን ከሆነ ግን ወታደራዊ እርምጃ እንደሚወስዱ እየዛቱ ነው። እስራኤል በተቀናቃኟ ኢራን የኒኩሊር ጦር መሳሪያ እንድታገኝ ማድረግ የረጅም ጊዜ ደህንነቷ ዋና ማዕከል አድርጋ ትመለከታለች። ባለፈው ዓመት ኢራን ቀደም ሲል በእስራኤል ላይ ለፈጸመችው የሚሳይል ጥቃት አጸፋ የኢራንን ኒኩሌር ጣቢያ መምታቷ ይታወቃል። ኔታንያሆ በዋይት ሀውስ ንግግር ሲያደርገው ኢራን የኒኩሌር ጦር መሳሪያ እንድታገኝ ለማድረግ አሜሪካ ሁላችንም አንድ ነን፣ በሊቢያ እንደተደረገው ሙሉ በሙሉ በዲፕሎማሳዊ መንገድ ሊደረግ ይችላል መንገድ ጥሩ ነው ብዬ አስባለሁ ብለዋል።